ናታን እውነታውን አወቀ። ሂዌም ፖሊስ መሆኗን ግልጽ አደረገች። ያፊት ደነገጠ። ሰላም ሰላም ወድና የተከበራችሁ የቻናል የቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ሐረግ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁን ለመቆየት ሞክሩ። ቪዲዮውን በመሀል በመሀል አስገባላችኋለሁኝ። ቀጥታ ወደ ትረካው እንሄዳለን። እንግዲህ ያፌትን በሶስት አቅጣጫ እየተከታተሉት ነው። በተለይ ደግሞ በዋናነት የኤፍራታ አፍቃሪ አድሶ ልታገባው ያለችው ሰው ያፌት መሆኑን ሲያውቅ ናታን በጣም ተናዶ ነበረ። ነገር ግን ኤፍራታ የእውነት ማን በምን አስገድዶች ነው በምን አስፈራርቶች ነው ሲላት፣ ኤፍራታ ደግሞ ከበድ ያለ መልስ ነበር የመለሰችለት። ና ናታን እውነታውን ወደ ማወቅ ኦሬዲ በቃ ደስተኛ ሁና እስከ ኖረች ድረስ ብሎ ቢያዝንም እውነታውን እየተቀበለ ነው። ምክንያቱም እሷ አይኗን እያየ ነው እንደዛ ስትነግረው የነበረው እና የሆነ የደበቀች ነገር ቢኖር አይንን እያየችኝ አታወራም የሚል ግምት ነበረው። ቢኒያም ግን ይህንን እውነታ ናታን ከነገረው ወደዚህ እረፍት አቶን ያለው ያፌት በምንም ነገር ሊያስገድዳት ይችላል፣ በሆነ ነገር አስፈራርቷት ነው እንጂ በፍጹም በፍጹም ኤፍራታ ያፌትን ልትወደው አትችልም በማለት እንግዲህ እናታንንም ሲነግረው ነበረ። አይ እኔ ግን አይኗን እያየዋት ነው አፈቅረዋለሁ ያኛውን ያለችኝ በማለት ሲመልስለት፣ የእውነት ወድቃ የሆነ ራሷን መቷት ይሆን፣ የሆነን ጤነኛ ናት ግን ምናምን በማለት ሲጠይቀው፣ ጤነኛ ናት፣ ደህና ናት፣ አይኔን እያየችኝ ነው። ሌላ ሰው አፈቅራለሁ ያለችኝ በማለት በቃ የእውነት አፍቅረው ሊሆን ይችላል፣ ፍቅር ደግሞ የኔ የሚባል ነገር የለውም በማለት ለቢንያም ሲያብራራለት ነበረ። ቢንያም ግን በጭራሽ አልተዋጠለትም። ምክንያቱም ያፌትን በጣም ያውቀዋል፣ በጣም ከምንም በላይ ያፌትን ስለሚያውቀው በጭራሽ በሆነ ነገር ተገዳ እያደረገችው እንደሆነ ነው የተረዳው። ከዛም በኋላ ከዳጊ ጋር በመተባበር ሲከታተሉት ነበረ ያፌትን። ሌላ ደግሞ በዚህም ከእስር ቤት ወጥታለች። ከእስር ቤት ያስወጣትም ያፌት ነው። ከእስር ቤት የወጣችበትም ዋነኛ ምክንያት እንግዲህ ይሄን ሰርጉን አስመልክቶ እንድታግዘው ስለፈለገ ነው። በዋናነት ቤት ውስጥ ያለውን ነገር እንድትከታተልለት ነበረ ከዛም ባሻገር ጽዮንን ወደ እሱ እንድትወስድለት አምጫት ያልኩብሽ ቦታ ታመጭልኛለሽ በማለት ነግሯት ነበረ። ችግር የለውም የእሷ ጉዳይ ምንም አያሳስብህም፣ ከዚህ ከእስር ቤት ልውጣ እንጂ አግቼም ቢሆን አመጣልሃለሁ በማለት ቃል ገብታለት ነበረ እስር ቤት። በዛም መሰረት እንግዲህ እሱም ቃሉን አክብሮ በዚህ ወደ ቤቷ እንድትመለስ ሆናለች። ከእስር ቤት ወጥታ ቤቷ ነው ያለችው። እና ገነትም ተጨናንቃለች። ነገሩ እየገባት አይደለም። ገነት ገና አልሰማችም ነበረ። ኤፍራታ ልታገባ መሆኗን አልሰማችም። ሂዊም ደግሞ ሙያዋን በመጠቀም ቤዛንም ከእስር ቤት ከወጣች በኋላ አነጋግራት ነበረ በቻለችው አቅም እንደ ጓደኝነትም። ምክንያቱም ሂዊ ቤዛን የቀረበቻት እንደ ጓደኛ መስላ ቢሆንም ለእሷ ጥቅምና አንዳንድ መረጃዎችን ወደ ያፌት እንደምታቃርባት ወደፊት ተቃርባም ደግሞ በስራዋ ላይ አንዳንድ መረጃዎችን መሰብሰብ እንደምትችል በማሰብ ስለሆነ ኦሬዲ ራሷን እየወቀሰች ነው። ሁሉም ሰው ቤዛን የሚቀርባት ለጥቅም ሲል ብቻ ነው፣ እኔንም ጭምር ለጥቅም ስንል ነው የቀረብናት በማለት እስር ቤት በነበረችበት ጊዜ በጣም ስትቆረቆር ነበረ። ህዊ ከእስር ቤትም ከወጣች በኋላ በቻለችው አቅም መልካም ሰው እንድትሆን ቤዚን እየመከረቻት ነበረ። አንዳንድ ምሳሌ እያነሳች የሆነ ሰው የሆነች ልጅ ወንድሟን ለውርስ ብላ ብዙ አደጋ ታደርስበት ነበረ። እሱ ግን ለእሷ ነበር የሚያስበው። የተለያዩ ነገሮች አደርሳበታለች አደርጋበታለች ነገር ግን እሱ ያንን ሲሰማ ትቶላት ወጣ። እሷን ብቻዋን እቤት ቀረች። ከዛም በኋላ ደግሞ መቼ እንደ ሞተች አይታወቅም። ውሃ የሚሰጣት እንኳን አታ ብቻዋን ሞተች በማለት ስትነግራት፣ በዚህ በጣም አዝና ነበረ። በጣም ደንግጣ ነበረ። ይሄ ነገር ደግሞ ወደ ራሷ እንድትመለስ ቤተሰብ ምን ያህል አስፈላጊ እንደሆነ አሁን ላይ ቤቱ ብቻ ሳይሆን በዙሪያዋ ያሉ ሰዎችንም ነቃ ብላ ኦልሬዲ ቢያንስ በፍቅር እንደ ኤፍራታ አይነት ኤፍራታ በጣም ተወዳታለች፣ ታከብራታለች። ባሳለፍነው ፓርት ላይታችሁ ከሆነ ከህዊ ጋር ሲነጋገሩ ስለ ቤዛ ከኤፍራታ ጋር እሷ አትወደኝም፣ እኔ ግን የኔንም ነገር ቢሆን እሰጣታለሁ በጣም ነው የምወዳት በማለት ነግራት ነበርና ኤፍራታ ደግሞ ተወዳታለች፣ እውነት ነው። ለዛም ነው ወደ ራሷ እንድትመለስ በማሰብ ነው እንግዲህ ምሳሌም ጨምራበት የነገረቻት ለቤዛ ና ይህ ነገር ደግሞ ጸባይዋን እንድታስተካከል ዙሪያ ኦሬዲ ግራቀኟን ዞር ዞር ብላ ለማየት ያግዛታል በማለት ነው ቤዚ ይህንን ነገር የነገረቻት። ናታን ግን ከምንም በላይ ልቡ የተሰበረው ኤፍራታ አንደኛ ኤፍራታ አንድ አምናታለሁ፣ ወዳታለሁ፣ ምንም በቃ ምንም አይጠራጠራትም ነበር። ከአሁን በፊት በሷ ላይ ምንም አይነት መስዋዕት ለመክፈል ዝግጁ ነበረ። ካሳለፍናቸው ፓርቶችም ላይ ያየነው ነገር ነው። የኤፍራታ ህይወት አደጋ ላይ በነበረበት ወቅት የማይፈልጋቸውንም ነገሮች አድርጓል። በራሱም ላይ ብዙ ነገሮችን ወስኖ ነበረ እና ኤፍራታም ይሄንን ነው እያደረገች የእኔ ናታን በእኔ ቦታ አንተ ሆነህ ቢሆን እኔ እያደረግኩ ያለውን ነገር አንተም ታደርገው ነበር፣ በማለት እያለቀሰች ክፍሏን ዘግታ ይሄን ቃል እየተነጋገረች ነበር። እና ኦሬዲ ሁለታቸውም አንዳቸው ለአንዳቸው መስዋት የሚከፍሉ የሚዋደዱ ሰዎች ናቸው ኤፍራታና ናታን ነገር ግን በዛን ወቅት ኤፍራታ በአስቸጋሪ ሁኔታ ውስጥ ባለችበት ወቅት ኦሬዲ ኤፍራታ በአስቸጋሪ ሁኔታ ውስጥ ራሷ ስላለች እሱ ደግሞ ከውጭ ዋጋ እየከፈለላት እንደሆነ ታውቅ ነበረ። በተለይ ደግሞ የአፌት ወደ ቤቱ ካመጣት በኋላ እና በአንዳንድ ስልኮች የሚደወሉ ድምፆችን ትሰማ ነበር እና ኦሬዲ ከውጭ ዋጋ እየከፈለላት ያለው ኢቨን እናቷ ገነት እንኳን አታውቅም ነበር ይሄ ዋጋ እየተከፈለ እንዳለ፣ ነገር ግን ናታን እየከፈለላት እንዳለ ታውቃለች። በአሁኑ ግን የኢፍራታ ለየት ያለው ነገር ምንድን ነው? እሱ የሚያውቀው ነገር የለም። ያፌትን ለማግባት መወሰኗ፣ እንደዚሁም ደግሞ በጸባይዋ መቀየር፣ በተለያዩ ውሳኔዎቿ ሁሉ ተቀያይረዋል። እና ይሄን ይሄን እያደረገች ያለችው ለሱ ብላ እንደሆነ አያውቅም። ይሄ ነው የሚያለያየው፣ እንጂ ሁለታቸው መስዋዕት ይከፋፈሉ ነበረ እና ያሳዝናል፣ እውነት ለመናገር በተለይ ደግሞ ናታን ራሱ ያለፈበት ሕይወት ስለሆነ ይሄ ባሳለፍናቸው ፓርቲዎች ላይ አይታችሁ ከሆነ ለሷ ብሎ ያልፈለገውን ሰው አግብቷል። ለሷ ብሎ ብዙ ነገር አድርጓል። የማይፈልገውን ነገርና መጠራጠር ነበረበት። አሁን ቢኒያም በሙሉ ልቡ ተጠራጥሮ ያፌትን በቻለ አቅሙ ከዳጊ ጋር በመተባበር እየተከታተለ አንዳንድ ነገሮችን ለማወቅ እየሞከረ ነው ያለው። ሂዊም በሌላ አቅጣጫ ብዙ ነገሮችን አጣራች ነው ያለችው። ብዙ ነገሮች ላይ ሂዊ ደግሞ የሰርጉ ዕለት ወደ ሙሽራ ቤት በሚሄድበት ወቅት የሆነ እንዳይሄድ የሚያደርግ እቅድ ሁሉ እያቀደች ነበረ ከሎሊት ጋር አይታችሁ ከሆነ ካሳለፍ ናቸው ፓርቶች ላይ እንደዚሁም ደግሞ ሉሊት ሌላ ሌላም መፍትሄ አምጥታ ነበረ። ሌሎችን ግን ብዙም አልተቀበለቻቸውም። እንደዚህ የሰርጉን ማራዘም ወይም ደግሞ ሙሽራ ወደ ሙሽሪት ቤት ሲሄድ ከመንገድ ላይ ማስቀረቱ፣ ወይም ደግሞ እዛው ከቤት እንዳለ ማስቀረቱን እሱ ላይ የተስማማችበት ትመስላለች ሂዊም። ዳጊ በበኩሉ በጣም ተናዷል። እህቱን እሱ ሊያገባበት እንደሆነ ሲያውቅ በጣም ነው የተናደደው። ብዙ ነገሮችን እየዛተ ነበረ። ነገር ግን ተረጋጋ። እኔ ሲስተም አላጣም። በጭራሽ ይሄ ሰርግ እንዲሰምር አናደርግም። የሆነ ሲስተም እንፈልጋለን። አንድ ሳምንት ሙሉ ስላለን ችግር የለውም። ተረጋግተን ማሰብ አለብን በማለት ከቢኒያም ጋር ሲመካከሩ ነበረ። ገነት ግራ ገብቷታል። ቤቱ ሌላ ቤት ነው የሆነባት። ጽ ተቀይራለች። ወደ ቤዚን በጣም እየወደደቻት ነው ያለችው። የጽዮን መቀየር ሉሊት አላመነችም። እውነት ለመናገር አይታችኋት ከሆነ በጽዮን የጸባይ መቀየር ሉሊት በጭራሽ በጭራሽ አላመነችም። ያኔ የሆነ ጊዜ ካሳለፍናቸው ፓርቲዎች ላይ ታስታውሱ ከሆነ ትኩር ብላ ስታያት ነበር። እና በዛን ወቅት ነው ማስታወሰ የጀመረችው። አሁን ነገሮችን አውቃ እያስመሰለች መረጃ ለመሰብሰብ ነው ብላ ስለምታስብ ነው መሰለኝ ብዙ ግልጽ እየሆነችላት አይደለም። ከቤዚ ግን እየተስማሙ ይመስላሉ። ሎሌትና ቤዛ በፊትም ይስማሙ ነበረ። ቤዛ ግን ማንኛቸውንም ወደ ቤት ከተመለሰች በኋላ እያንዳንዳችሁ ከቤቴ አስወጣችኋለሁ በማለት እየዛተች ነበረ። ኢቨን ሉሊትንም ጭምር ምክንያቱም ሉሊት ናት ያጋለጠችኝ። ያኔ ኤፍራታን እንደዛ ስታደርግ ሉሊት ናት ለፖሊስ የደወለችው የሚል ግምት አላት። ቤዛና ከሉሊት ጋር ድብቅ የሆነ ቂም አለባት በራሷ መንገድ ስለተገነዘበችው እሷ ናት ደውላ ያጋለጠች በማለት እንግዲህ ይሄንን ነገር በውስጧ ያመነችበት ጉዳይ ስለሆነ ኢቭን እሷንም ሳይቀር ከቤቴ ማባረር አለብኝ እያለች እየወሰነች ውሳኔ ነው። ነገር ግን ህዊ የነገረቻት ምሳሌ ምናልባት በዙሪያው ያሉትን ሰዎች እንዳታጣቸው ወደ ራሷ እንድትመለስ ያደርጋታል ብዬ ተስፋ አደርጋለሁ። በነገራችን ላይ ቢንያምን መርማሪ ፖሊስ ስለነበረ እንደዚሁም ህዊም ደግሞ ልምዷን በመታገዝ በጣም ወደ ጉዳዩ እየተቃረቡ ነው ያሉት። በቀጣይ ዙር የፌትን እንደሚይዙት ተስፋ እናደርጋለን። ቀጣዩን ዙር ደግሞ ቪዲዮ ሲሰራ ይዘንላችሁ የምንቀርብ ይሆናል። እስከዛ ድረስ ግን በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበል። ሀገራችን ኢትዮጵያን ያላ ሰላም ያድርግልን። በቪዲዮ ላይ ማንኛውንም አስተያየት መስጠት ትችላላችሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ።